ሰይጣን ለምድ የሚጠላት አባ ጊዮርጊስ ይነግረናል። የዓለሙን መድኃኒት ስለወለደችበት አብዝቶ ይጠላል። በድንግልና ፀንሳ በድንግልና ትወልዳለች ብሎ አልገመተም። የዮሴፍ ልጅ ነበር የመሰለው፣ ከሱ አይተወለደ እንጨት ጠራቢ ልጅ። መጀመሪያ ሲወለድ ደንግጧል፣ በሆነ በሆነ ነገር። ከዚያ ይህ ነገር አምላክ ነው አይደለም ከዚች ብላቴና የተወለደ ብሎ ሲጠራጠር ነበር። በኋላ አደጋደገና ቆሮንቶስ ላይ ያየው ዮርዳኖስ ላይ ያየው ፍጡን ነው ብሎ ተረጋግቶ ነበር እየኖረ ያለው ዮርዳኖስ ላይ 30 ዓመቱ ላይ ሲጠመቅ ከሰማይ ድምጽ መጣ የምወደው ልጅ ይሄ ነው ይሄ የእግዚአብሔር ልጅ ነው ነብዩ ኢሳያስ የተናገረው ለዚህ ነው በበረት ተወልዶ ሸወደኝ ብሎ ሰይጣን አሸመቅ ተመቸዋ ወደ ቆሮንቶስ ይደለል እስኪ እስኪያ ከተማ እየሰማው የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ አይደል ቆሮንቶስ ላይ ዮርዳኖስ ላይ የሰማትን ቃል እኮ ነው ሸምድዶ ይወሰዳል እዛ ሲናገር ሰማ። አይደለም ጥምቀቱ ላይ ሰማይ የምወደው ልጄ እሱ ነው። ቆሮንቶስ ላይ እቺን ጥቅስ ይዞ ሄደና አንተ ሰው የእግዚአብሔር ልጅ ከሆንክ እስኪ፣ እውነተኛ የእግዚአብሔር ልጅ ከሆንክ እስኪ እቺን ድንጋይ ዳቦ አድርጋትና እንቅመሳት። እንደለመደው ሊያታልል ማለት ነው። በምግብ ተጠራጥሮ ነበረ። ቆሮንቶስ ላይ ሲራባየው እና ተረጋጋ እንጂ መጀመሪያ እዛ ላይ በቃ የእግዚአብሔር ልጅ ነው ብሎ ደንግጧል። እዚያ የእግዚአብሔር ልጅ ልጅ መስሎ ተጠቅሶ ብሎ ሊያሳትተው ነው ይሄ። በሶስቱም ፈተናዎች አልሸነፍለት ሲለው ሉቃስ በተለየ ሁኔታ እስከጊዜው ተወው ይላል። እስከ ጊዜው ማለት አፈረ፣ አልተሳካለትም። አርብ መጥቶ ደግሞ እስኪያሰቅለው ድረስ ለጊዜው ተወው ማለት ነው። አርብ ላይ አምላክነቱን አወቀ። ስለዚህ አሁን እርቃኑን ተሰቅሎ ተጠማው እያለ እንደ ተራ ፍጡር በማርያም በኩል በድንግል ማርያም የሆነው በኩል እጅግ እጅግ እጅግ ድንቅ ነው። አንዱ ልንገር እሱ በመጣበት መንገድ ነው የመጣበት። ለምሳሌ ዲያብሎስ አዳምና ሔዋንን ሲያስታቸው በእባብ ገላ አደራ አደለ? ተመልከት፣ ንጽጽሩ እጅግ የሚደንቅ ነገር ነው። በእባብ ገላ አደራ ዲያብሎስ ወደ ገነት ገባ። አሁን ሔዋን የምታስበው እባብ እያወራት እንደሆነ ነው እንጂ ዲያብሎስ እያወራት እንደሆነ ብታቅ ከእባብ ጋር አወራሁ ብላ እባብ ምው ምክር የሰጠቻት የመሰለኝ እች ደመ ነፍስ እንዴት ይህን ሁሉ አወቀች? በቃ የሆነ ነገር ቢኖራት ነው ብላ ጸበለሱም በላች። በእባብ ገላ ተሰውሮ እችን ያዝቃል። እችን ቃል ያዝልኝ። አዳምና ሔዋንን ሰይጣን ጉድ አደረጋቸው፣ ከክብር አወረዳቸው። ይችን ሊቃውንቱ ምናልባት ሲያብራሩ መሰለ ወበከመ ተኃብአ ሰይጣን በጉህሉቱ ውስተ ሥጋ ከይሲ ከማሁ ከሆነ ድህነትነ በተሰውሮ ቃል እግዚአብሔር አዳምን ሔዋንን ዲያብሎስ በእባብ ገላ ውስጥ ተሰውሮ ሳይታይ ሳያውቁት ተመልከት፣ ሳያውቁት እንዳታለላቸው ድህነታችንም እግዚአብሔር ወልድ በስጋ ማርያም ተሰውሮ ሆነልን። በኔ ሕይወት ላይ ያለፈው ጥሩ አይደለም። ትላንትና ጽኑ መሜ ስብራቴ ቢዘረዘር መቻልቅና መንገድህን ያሳየኸው ያስተማርከው ሰው መስሎ ነው! አንተን ማወቅን ጌታ የሰው ሁሉ ፍጻሜ ነው። ተሰቅለህ እያዳንከኝ፣ እየሞትከ ያኖርከኝ መድኒቴ ሆይ እንዳትተወኝ።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 ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተና ሴቶችን ሰምተና አሉት ከዛ ጌታ ስለ እሱ የተነገሩትን ከኦሪት ጀምሮ፣ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ከአዳም ጀምረሽ ሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለ እሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመር እና ጸጥ ብሎ እየሰሙ እየተማሩ ደረሱ ኤማሁስ። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከእኛ ጋር ደራሉት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 ለካሱ እሱ ሆኖ ነው አሉ። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም። በማት ሊናገሩ ረ ተነስቷል ሊሉ ማለት ነው። እና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመለስሽ ቦታ ማለት ነው። በነገራችን ላይ ሁሉም ሰው ኤማሁስ አለው። አንዳንድ ሰው በእግዚአብሔር ተስፋ ቆርጦ ከዚህ በኋላ ምን ያደርግልኛል ብሎ ጥሎ መሄድበት ጊዜ ያለው የመሸበት ሰዓት ማለት ነው። ከኢየሩሳሌም መራቅ ማለት ከእግዚአብሔር ከቤተ ክርስቲያን ከመንፈሳዊ ነገር ተስፋ ቆርጠሽ ስትርቂ ማለት ከዛ ኤማሁስ ስትደርሺ፣ ይከተለናል እግዚአብሔር ማለት ከሱ ተስፋ ቆርጠን ስንሄድም አብሮን ይሄዳል፣ አብሮን ይሄዳል። ከዛ የገባበት ቤት መሽቷልና አብረህ እንደር አሉት። ይሄ ደግሞ ምንድን ነው? ሰው ይመሽበታል በሕይወቱ እግዚአብሔር አብሮት ካደረግን ወዲያው ይነጋል ነውና ድጋሚ መንገድ ይመለሳል። ተስካር ትንሣኤው ለመድሃኒነት

ይበዛባታል እነ ሙሴ ቤዛ ከተባሉ፣ ምድረ ርስ እንኳን መግባት ያልቻለው ሙሴ የተቀበለውን መከራ መቀለላችን አይደለም፣ ያደረገውን ግን ከእመቤታችን አንፃር ሲታይ የሙሴ እንደው አስቸጋሪ ነው፣ እንዴት ይነጻጸራል? እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ፣ እመቤታችን ቤዛ ብትባል አይ ያንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ ለምንድን ነው የሚለውንም በዛው አጠቃለው ሁለቱንም ያሰሙናል፣ በደንብ ተብራርቷል። ይሄ ቤዛ የሚለው ላይ የተባለው እንዳለ ሆኖ እንደተብራራው አንድ ቃል ለብዙ ነገር ሊያገለግል ይችላል። ሁልጊዜ ቃልን የምንፈጥረው እኛ ነን። እንኳንስ እርስ በርስ ለመግባባት እንዲህ ያለ እራሱ እግዚአብሔርን የምንገልጽባቸውን ቃላት ሁሉ እኛ የፈጠርናቸው ናቸው እንጂ የራሱ ባህሪ አይደሉም፣ ወይም ባህሪውን የሚገልጡም አይደሉም። ስለዚህ አንድ ቃል በተለያየ ጊዜ በተለያየ አግባብ ለፍጡሩ ለፈጣሪም ሊያገለግል ይችላል። ለምሳሌ እግዚአብሔርም ቅዱስ ነው፣ ደግሞ እሱ የቀደሳቸውም ቅዱሳን ይባላሉ። ይህን ያዘዘው ደግሞ ራሱ እግዚአብሔር ነው። ሁኑ ቅዱሳን ስባነ ቅዱሳ ነው፣ እኔ ቅዱስ እንደሆንኩኝ እናንተም ቅዱስ ሁኖ አለ። ስለዚህ እግዚአብሔርም ቅዱስ ነው፣ እሱ የቀደሳቸው ደግሞ ቅዱሳን ይባላሉ። ቅዱስ ማቴዎስ፣ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ስንል ከእግዚአብሔር ጋር ማስተካከል አይደለም፣ ራሱ ነው። ይሄን ያለ፣ እኔ የዓለም ብርሃን ነኝ ያለ፣ ሐዋርያትን ደግሞ እናንተ የዓለም ብርሃን ናችኋል። ስለዚህ እሱም ብርሃን ነው፣ ሐዋርያትን ብርሃን ይባላሉ። ግን የእሱ ብርሃንነት አማናዊ ነው የባህሪው ነው። የሐዋርያት ደግሞ በእሱ ብርሃንነት፣ እንደ ጨረቃ በፀሐይ ብርሃን ብሩህ እንደምትሆነው፣ በተወሰነ መጠን እንደዛ ማለት ነው። ስለዚህ አንድ ቃል ለፍጡርም ለፈጣሪም አገልግሎት ሊሰጥ ይችላል። ሁለቱንም ልንገልጽበት እንችላለን። የሚለየው ህሊና ነው እና ቤዛ ወዳለው ቃል ስንመጣ በመጽሐፍ ቅዱስ ብዙ ነገሮች ቤዛ ተብለዋል። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ሀብት የሰው ቤዛ ነው ይላል። ይሄ ማለት የእግዚአብሔር ቤዛነት የሚሻማ አይደለም። የሰው ቤዛው ሀብቱ ነው ማለት በቃ ሌላ ቤዛ አያስፈልገውም ማለት አይደለም። ሀብት በራሱ የሚያገለግለው አገልግሎት ስላለ ቤዛ ተብሏል። ድሃ ግን ተግሣጽን አይሰማም ይላል። እንደገና እዛ መጽሐፈ ምሳሌ 21 18 ላይ ሀጥ የጻድቅ ቤዛ ነው አሁን ይሄ ማለት ኃጥእ ሰው ለጻድቅ ልክ ክርስቶስ የፈጸመውን ቤዛነት ይፈጽምለታል ማለት አለ። ለራሱ ሀጥ ነው ግን፣ ሀጥ የጻድቅ ቤዛ ነው ተብሏል። በደለኛም የቅን ሰው ቤዛ ነው። አግባብ አለው ለምን እንደተባለ? ቅዱስ ስጢፋኖስም የሙሴን ጉዳይ አንስቶ በሐዋርያት ሥራ ባስተማረው በጣም የሚገርም ጠቅለል ያለ የኦሪት ጭምቅ ወይም ጨመቅ ወይም ሰመሪ ነው ቅዱስ ስጢፋኖስ ያስተማረው። እዛ ላይ ሙሴን ምን ብሎ ነው የገለጸው የሐዋርያት ሥራ 7፥35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው? አሉት ብለው የካዱትን ይህን ሙሴን በቁጥቋጦ በታየው በመላኮች እግዚአብሔር ሹምና ቤዛ አድርጎ ላከ። ስለዚህ ሙሴ ለሕዝቡ ለጊዜው የታደገበት ያገለገለበት ነገር ስላለ ቤዛ ተብሏል። ይሄ ማለት ግን ሙሴ ራሱ መድኃኒት ነው እንደዚህ ማለት አለ አንድ ቃል እንኳን ለመቤታችን ለመቤታችን ቤዛ በባል ምን ይበዛባታል? እነ ሙሴ ቤዛ ከተባሉ ምድረ ርስት እንኳን መግባት ያልቻለው ሙሴ የተቀበለውን መከራ መቀለላችን አይደለም። ያደረገውን ግን ከእመቤታችን አንፃር ሲታይ የሙሴ እንደው አስቸጋሪ ነው። እንዴት ይነጻጸራል? እንግዲህ እንደዚህ ያሉ የተለያዩ ነገሮች ቤዛ ከተባሉ እመቤታችን ቤዛ ብትባል አይ ያንስባትም፣ ወይም የሚበዛ ነገር አይደለም። ዋናው የምንልበት አግባብ ነው። ለምን ተባለ? ሁልጊዜ አንድን ነገር አንድን ሀሳብ ለምን ተባለ፣ ከምን አንፃር ተባለ ብሎ መረዳቱ ነው ትልቁ ነገር እንጂ ቃሉን ይዞት ከሮጡት በጣም እንኳን አይደለም እንዲህ ባለ ነገር ለራሱ ለእግዚአብሔር የማይስማሙ ነገሮች በመጽሐፍ ቅዱስ ተጽፈዋል። እነዛ ቃላቱን ይዘና ንሮጥ እግዚአብሔር ተጸጸተ ተብሏል። እንዲህ ስለሆነ እግዚአብሔር እንደ ሰው የሚጸጸት አምላክ አይደለም። እግዚአብሔር ተቆጣ ይላል። የእግዚአብሔር ቁጣ በሕዝቡ ላይ ነደደ ይላል። እግዚአብሔር ይስቃል ይሳለቅባቸዋል ይላል። እግዚአብሔር ይሳለቅ ላይ ሊሆሙ ይላል። እንዲህ ማለት እግዚአብሔር እንደ ሰው በሰው ላይ የሚሳለቅ የሚያሾፍ ነው ማለት አይደለም። ከነዛ ቃላት ከነዛ አረፍተ ነገሮች ባሻገር ያለውን ሀሳብ መረዳት ያስፈልጋል። እንዲህማ ካልሆነ መምህራን ለምን አስፈለጉ? እና ቤዛ የሚለውም ለመቤታችን በዚህ መንገድ የተነገረ ነው። መምህራሩ እንዳብራሩት፣ ሊቀ ሊቃውንት እንዳብራሩት ለመቤታችን ስጋዋን ደሟን፣ ሁለንተናዋን ለእግዚአብሔር አሳልፋ የሰጠችናት እግዚአብሔር እንዲዋሃዳት ብቆ ሆና ተዘጋጅታ ራሷን አዘጋጅታ የተገኘች ናት። በእውነቱ ልናብራራው አንችልም። እንዲህ ያሉ ነገሮች በእውነቱ ከማብራራት በላይ በህሊና ሲያስቧቸው ነው በጣም ደስ የሚያሰኙት። በእውነቱ በምን አይነት አረፍተ ነገር ይገለጻሉ? በምን አይነት ቋንቋ ይገለጻሉ? እንዲህ ሲሆን ቋንቋ አቅም ያጣል። በእውነቱ እውነቱን ለመናገር ኦርቶዶክሳዊ አስተምሮ በዋናነት ተዘክሯዊና ተመስጧዊ ነው። ኮንቴምፕሌቲቭ ነው፣ ሜዲቴሽቲቭ ነው የሚባለው ለዚህ ነው። ለምን የሚነገረው የተወሰነ ነው? ለማቅመስ ነው። ሽታውን ያክል ቅምሻ ነው የምናገኘው በኦርቶዶክሳዊ አስተምሮ ከዛ ባሻገር ያለውም ዋናውን የምናገኘው በአንክሮ በተዘክሮ ነው። ለዚህ ነው ሰዎች ወደ እግዚአብሔር ጥልቅ ምስጢር በገቡ መጠን ከመናገር ይልቅ ወደ አለመናገር፣ ከማብራራት ይልቅ ወደ ዝምታ፣ ወደ ተደሞ የሚገቡት ከዚህ የተነሳ ነው። እውነተኛው መረዳት ያለው እዛው ውስጥ ነው። እንዲሁም በኦርቶዶክስ አስተምህሮ እውነተኛው መረዳት ያለው እንዲህ ያለው ወደ ዝምታ ውስጥ ሲገባ ነው። ምክንያቱም ከቃላት ከአረፍተ ነገሮች ባሻገር ስለሆነ

ስንቱን አለፍኩት በአንቺ ወጣው ስንቱን ተራራ መከታ ጋሻዬ ነሽ የከሳሹን ቅስት እንዳልፈራ አንድ እርምጃ ሳልራመድ አንቺንዤ ተነሳው፣ አንቺ ልጅ ተነሳው፣ መቤቴ ዛሬን ባርኪኝ ወዳሴሽን አበዛለው የአምላኬና ዛሬን ባርኪኝ ወዳሴሽ